ወይዘሮ ዘራ አረጋሽ ወይ እትዬ ሽመነሽ እንዳሉ በረኪና አለ ወይ? ቆሻሻ ውዴ፣ እኔ ስንተኛ ሚሰነኝ? ኧረ አታስቢ፣ ስንተኛም ሳንተኛም ይሰነሽ። ኮጆ ስንላፈ የሰበርነውን ጠረጴዛን ያስተካክለዋለሁ። አሁን ግን ባሌ መምጫው ሳት ስለሆነ መጥፎ ነገር ከመፈጠሩ በፊት ከዚህ ሂድ። አይ የኔ ቆንጆ ከስሮኝ እኮ በቃ አይኔም መንቀላቅቶኝ እኮ ነው። ኮጆ፣ የቤታችን ዘበኛ ስለሆንክ ባሌ ምሳ በልቶ እንደወጣ እንደ ተለመደው ቶሎ ብለህ ትመጣና ታስደስተኛለህ። እሺ የኔ ቆንጆ ስመለስ አልገውም ፏፏ አርገሽ ጠብቅ። በቃ ኮጆ፣ ባሌ የኔ ውሽማ መሆንህን ካወቀ ይገለናል። ስለዚህ ቶሎ ብለህ ከቤቱ ውጣ፣ ቶሎ በል። እንዴ ቆይ አንተ የቤታችን ዘበኛ አይደለ እንዴ? እዚህ ምን እየሰራ ነው? ሰላም አለቃ ኮቴ። የለም እንዴ? ያው እኔ ጠረጴዛው ስለተሰበረ እየጠገንኩት ነበር። አይደል ታዲያ ከጠረጴዛው ይልቅ በየጊዜው ከሚስቴ ጋር የምትሰብረውን ሲባል ጋር በጠገነው ይሻለ ነበር። ድሮም ጠርጥሬ ነበር አስመሳይ ሌባ! እንዴ ማሪ ተረጋጋ እንጂ ለአንተ ዛሬ አሪፍ መሳሰር ችላለሁ። ወይኔ በቃ የሁለታችሁ መቀለጃ አሉን! እናንተ አስመሳዮች ስታወሩ የነበረውን ነገር ሰምቻለሁ። እናንተ ሌቦች፣ አሁን ምንም አስተባባይ አልፈልግም። ለሁለታችሁም ለስራችሁ ዋጋችሁን እሰጣችኋለሁ። ወይኔ ሲጀመር እኮ አንተን ለቤት የዘበኝነት ስቀጥር ጓደኞች ይቅርብ ብለውኝ ነበር። ቆይላንቺ ስመለስ ዋጋሽን እሰጥሻለሁ። ኮጆ አንተ ደግሞ ናውጣ ለስራ ሽልማቴን ተቀበል እሺ ኮጆ አንተ ሚስቴን ስለቀማየን ብቻ ከስራ አባርርሃለሁ እና ደግሞ የቤቴን አልጋ ጠረጴዛና እንዲሁም ከዛች ሌባ ጋር ምስኪኑ ልቤን ስለሰበርከው እኔ በተራዬ ከጋርዶቼ ጋር አንተ እሰባብርሃለሁ ኧረ ተው አለቃ ተው በቃ ልቀቀኝ አለቃ ከዚህ በኋላ አንተ የደረስክበት ድርሽ አልልም እባክህ አለቃ አይለምደኝም እባክህ ልቀቀኝ ጉልማ ና ዋጋውን እንስጠው አለቃ ግማረኝ እባክህ አለቃ፣ እኔ ጥፋተኛ አይደለሁም። ሚስት ነች ሳሳሰችኝ። ሁሉም ነገር የእኔ ሳይሆን የሚስት ጡፋን ነው። እባክህ አለቃ ማረኝ እባክህ የዛሬም ብቻ እባክህ። ባለም ድብር ድሮ አለ? አዎ አለ። ስንት ስንት ብር ናቸው? አታስብ ኪሻይ ጎዱም። አምስት መቶ ሰላሳ ብር ነው አንዱ አረ በጣም ተወደደኩ። የፈረንጂ ዶሮ ነው እኮ። የፈራንጂ አግብታ ወደ ውጪ ትወስደኛለች። እንዴት አለ። እዚህ ካምፓኒ ስራ ለመቀጠር እኔ ለምጠይቀው ጥያቄ ተቃራኒ የሚመልስ ነው። እሺ፣ ጥሩ መጥፎ። ና ሂድ፣ አስጠሊት ፎንጋ ተሳስተሃል። ትክክል አይደለህም። ትክክል ነህ። መልስ ትክክል አይደለም ለማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝምበል ሰውዬ! አውራ ሴትዮ! ጥያቄውን መመለስ ማቆም አለብህ። ጥያቄው መመለስ መጀመር አለብህ። ውጣልኝ አሁን። ግባልኝ በኋላ። በኢየሱስ ስም፣ በሰይጣን ስም አባሪያለሁ። በቃ ሙቀት አለው። በቃ በጣም አመሰግናለሁ። ወንድ ልጅ የእርጅና ምልክቶች፣ ደረት ኪስ ውስጥ እቃ ማስቀመጥ ከጀመረ፣ እስክሪፕቶ ይዞ መዞር ከጀመረ፣ እየደጋገመ ቀበቶን ማስተካከል ከጀመር፣ ረጃጅም ካልሲ ማድረግ ከጀመር፣ ዝርዝር ብር ዋሌት ውስጥ ማስቀመጥ ከጀመረ፣ ቆዳ ጫማ ብቻ ማድረግ ከጀመር፣ ያለፈበት ጋዜጣና መጽሔት ማንበብ ከጀመር፣ ታክሲ ውስጥ መስኮቱን ዝጉልኝ ማለት ከጀመር፣ ሸሚዝ ውስጥ ቲሸርት ማድረግ ከጀመር፣ የምስሪያ ቤት እድር አባል መሆን ከጀመር፣ ፂሙ ሳያድግ መላጨት ከጀመር፣ እስኪ አትረብሹ እስኪ አትረብሹ ማለት ማዘወተር ከጀመር፣ ቤቱን ደማቅ ቀለም ማስቀባት ከጀመር፣ ክረምቡላ ቤት መሄድ ከጀመር፣ ጃኬት ለብሶ ለቅሶ ቤት መሄድ ከጀመር፣ ልብስ ሲገዛ ኮተን ነው ብሎ መጠየቅ ከጀመር ከሁለት ሰዓት ዜና በፊት እራቱን መብላት ከጀመር ሸሚዙን መስመር እስኪ ሰራ መቶኮስ ከጀመር ፍንዳታ ሲያይ ደሙ መፍላት ከጀመር የአፍንጫ ውስጥ ጸጉሩ ለመቁረጥ መሞከር ከጀመር የሴት ልጅ ውበቷ ጸጉሯ ነው ማለት ከጀመር ፈረንጆች ምን ላሉ መሰለ ብሎ ወሬ ከጀመር ካላንደር ቤት ውስጥ መስቀል ከጀመር የስብሰባ ኮፍያና ቲሸርቶችን በረፍት ቀን መልበስ ከጀመር ዘመኑን መውቀስ ከጀመረ ስሙን ከና ያቱ መናገር ከጀመረ ባልሆነ በሆነ ነገር ኤዲያ ዱንካና ብሎ መሳደብ። ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንደረሱ